በስማአ ወወልድ ወመንፈስ ቅዱስ አህዱ አምላክ አመ ረብዑ ለወርሃ ሰኔ በዛት በዛቲ ዕለት ሆነ ሰማዕት ቅዱስ ሳኑሲ ዘም ሀገረ ኪም ዘም ሀገረ በልኪም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ አራት በዚች ቀን በልኪም ከሚባል ሀገር ሳኑሲ በሰማዕትነት ሞተ። ይህ ቅዱስ በልጅነቱ የአባቱን በጎች ሲጠብቅ ምሳውን በላረኞች ሰጥቶ። እርሱ ሁልጊዜ እስከ ማታ ይጾም ነበር። ዘመዶቹም የሚሰራውን አያውቁም ነበር። የታመሙ በሽተኞችንም ይጎበኛቸው ነበር። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ ሳኒሱ ሆይ የክርባ አክሊልን ትቀበል ዘንድ ተነስተ ወደ መኮንኑ ሂድ፣ ክብሪ ግባውና በፈጣሪ ክርስቶስ በመኮንኑ ፊት ታመን አለው። በነቃም ጊዜ የእግዚአብሔር መልአክ እንደተገለጠለትና እንዳዘው ለእናቱ ነገራት። እርሷም አዘነች፣ አለቀሰችም። ነገር ግን ተከለክለው ዘንድ አልተቻላትም። ከዚህ በኋላ ስብራ በሚባል ሀገር ስሟ ማርያ የሚባል ድሆችንና መጻተኞችን የምትቀበል የምትመግባቸው የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነት የሚሞቱ ዘንድ ከእርሷ ጋር ተስማማ። አርሳኖስ ወደሚባል መኮንንም በአንድነት ሄዱ። በምስር ወደብ በመርከብ ውስጥ ሆኑ። አገኙትና እኛ ክርስቲያኖች ብለው በፊቱ በግል ጮኸው፣ በየራሱ በሆነ ሥቃይም እንዲያሰቃዩቸው አዘዘ። ቅድስት ማርያም። በስቃዩ ውስጥ ሳለች ነፍሷን አሳልፋ ሰጠች፣ የሰማይትነትንም አክል ተቀበለች። ቅዱስ አንዱ ሳሉሲ ግን ክብር ይግባውና በላዩ ባደረው በጌታችን በኢየሱስ ኃይል የሚታገስና የሚጸና ሆነ። መኮንኑም አስቃዩትን በሰለቸው ጊዜ ወደ እንዴናው መኮንን ከብዙዎች እስረኞች ሰማይታት ጋር ላከው። እርሱም ያሰቃየው ጀመር። ተረከዙንም ሰንጥቀው ገመድ አግብተው በከተማው ውስጥ እንዲጎትቱት አዘዘ። እንዳዘዛቸውም አደረገ አደረጉበት ነገር ግን ምንም ጉዳት አልደረሰበትም። ሁለተኛም ስራየኛ መጣለትና መርዝ በተመላ ጽዋ ስራዩን አድርጎ ጠጣ ብሎ አዘዘው። ቅዱሱን በላዩ በመስቀል ምልክት አማትቦ ጠጣው፣ ምንም ምን ጉዳት ሳይደርስበት ቀረ። ከማሰቃየቱን በደከመ ጊዜ ራሱን በሰይፍ እንዲቆርጡ አዘዘና የከበረች ራሱን ቆረጡ። የድድ አክሊልንም ተቀበለ። መስር መሰርይም አምኖ በሰማዕትነት ሞተ። የሰማዕትነት አክሊልንም ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕት ጸሎት ይማረን። በረከቱም ከኛ ጋር ትኖር ለዘላለሙ አሜን።

በዚች ዕለት ሐራቅሊ ከሚባል ሀገር ቅዱስ አባት ዮሐንስ አረፈ። የዚህም ቅዱስ አባት ስሙ ዘካርያስ ነው። እርሱም የጳንጦና የጳንጦስና የአብለያ ሀገሮች ገዢ ነበር። የእናቱም ስም ኤልሳቤጥ ነው። እነርሱም ይህን የተባረከ ልጅ በተሰጡ ጊዜ ስሙን ዮሐንስ ብለው ጠሩት። እርሱ ከአባቱ እና ከእናቱ ጀምሮ ከመጥምቀ አምላክ ዮሐንስ ጋር በስም አንድ ሆኗልና በተግሳጽና በፍሪያ እግዚአብሔር አሳደጉት። መጻሕፍትን ሒሳቦችንና ጥበቦችን ሁሉ አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር መንገድ እንዳይወጣ ታማጽነው ነበር። አባቱም እንዲሁ ይመክረውና ያስተምረው ነበር። ከዚያም አባቱ ከሞተ በኋላ የ20 ዓመት ልጅ ሲሆን መስፍን ሆነ። የጳንጦስና የሐራቅል ሌሎችም ሀገሮች ሁሉ ተገዙለት። እንዲሁም እያለ የመላክ አምሳል ሰይጣን ታየው። እንዲህም አለው፦ አንተ ትነግስ ዘንድ ወደ አንጾኪያ ሂደ የንጉሥ ኑማሪዎስን ልጅ አግባ ብሎ ጌታ አዞሃል አለው። ቅዱስም በእውኑ ይህ መልአክ ነውን? ግን ክፉ ግን፣ ከአፉ የእግዚአብሔር ስም ከሰማሁ አንጾኪያ ሄዳለሁ አለ። ከዚህ በኋላም ወደ አንጾኪያ ከተማ ሄደ። ንጉሡ ዲዮቅልጥያኖስንም ተገናኘው። ንጉሡም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱ በምሳ ላይ ከእርሱ ጋራ እያለ ከሃዲ ዲዮቅልጥያኖስ አጵሎንን ያመጡት ዘንድ አዘዘ። ያንንም ጣዖት ባመጡት ጊዜ ቅዱስ ዮሐንስ አይቶ አቃለለው። ስለዚህም ስራ ንጉስን ረገመው፣ ሰደበው። ንጉሥ ዲዮቅልጥያኖስም ቅዱስ ዮሐንስ ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው። በእስር ቤትም ሳለ ክብር ይግባውና ጌታችን በብርሃን ሰረገላ ላይ ሆኖ ታየው፣ ከእርሱ ጋርም መላእክት አሉ። ይዞም ሳመው፣ ብዙዎች ቃል ኪዳኖችንም ሰጠው። ከማግስቱም ንጉሱ ልኮ ከእስር ቤት አወጣው፣ ወደ እርሱም አቀረበውና ለአጵሎንና ለአርዳሚስ ስገድ አለው። ቅዱሱም የሰው እጅ ለሠራው እንዴት ትሰግዳለሁ አለው። ንጉሡ ግን ከእርሱ ጋር መታረቅ ሽቶ ብዙ የሽንግላብ ነገርን ተናገረው። ከዚህ በኋላ ነግብርን ያስገብር ዘንድ ከሹመት ጋር ወደ ግብፅ ሀገር ላከው። ወደ ግብፅ ገዢ ወደ ስርቅ ስር ያቆስም ስለ እርሱ እንዲህ ሲል ጽፎ ላከ። እነሆ ለዮሐንስ ዛሃራ ቅሊ ግብር በማስገበር ያማለክትንም ቤቶች አፍርሶ አዲስ እንዲሠራ እንዲያሰራ ከግብፅና ከኢየሩሳሌም እስከ ኢትዮጵያ ድረስ ስልጣን ሰጥቸዋለሁ። ቅዱሱም ይህን ምክንያት ይዘው የጣዖታትን ቤቶች አፍርሶ ተዋቸው። በዚያም ወራት መኮንኑ ስርያቆስ የሰማዕታትን ራስ መቁረጥን ሊያዝዝ በፍርድ አደባባይ ተቀመጠ። በዚያን ጊዜ ከሰይድ ቆሮስ፣ ዲፋሞን አህራ ጋኖስ፣ ኪሮስ፣ ዮሊዮስ፣ ለስክንድሮስ፣ ዮሴፍ፣ ይስሐቅና ስጢፋኖስ የሚሏቸው ሰዎች መጥተውልህ ሁሉም እኛ ክርስቲያኖች እያሉ ይያሉ በግልጥ ጮሁ። ያን ጊዜም መኮንኑ ይዞ ያለ ራራያ ያሰቃያቸው ጀመር። ቅዱስ ዮሐንስም በይህን ባየ ጊዜ የሹመቱን ስራ አትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮኻ መኮንንም ተቆጥቶ በግር ብረት እንዲያስሩትና ወደ እንድና ሀገር ወደ መኮንኑ አርያኖስ እንዲወስዱት አዘዘ። እርሱም ስለሆነ ሁሉ መረመረው። ከቃሉ መልስም የተነሳ ተቆጣ። በባላ በባላ እንጨት ላይ ሰቅለው በመንኮራኩር አጣብቀው እንዲጨምቁት ከዚያም ከባላው አውርደው ስጋው እስኪቀልጥ ድረስ ሆዱ ላይ፣ ራሱ ላይ መቀበቀጨኔ እንዲደበድቡት አዘዘ። ምድሪቱም በደሙ ተመላች። ከዚያም ወደ እስር ቤት አስገቡት። ከጥቂት ቀኖችም በኋላ በማረጃ ቢላዋ ቆዳውን ገፈው ቁስሉን በማቅ ያሹት ዘንድ ዳግመኛ ማመድ ጎዝጉዘው በላዩ የእሳት ፍህም ከጎኑ በታች አድርገው በላዩ እንዲያስተኙት አዘዘ። እንዲሁም ሁሉ አደረጉ። ይህንም ሁሉ አደረጉበት። ሁለተኛም በእሳት የጋሉ ብር የብረት ችንካሮች አምጥተው በፊቱ ላይ በጆሮዎቹም ላይ እንዲያኖራቸው እንዲያኖርዋቸው አዘዘ። እንዲሁም አድርገው ከወይን ቤት ጨመሩት። በዚያችም ሌት የእግዚአብሔር መልአክ ተገለጠለት። ሰላምታም ሰጥቶ አጽና ነው። በማግስቱም ከወይን ቤት አውጥተው በጋሉ ብረት ዘንጎች ደበደቡት። ከዚህም በኋላ ግንባሩን ወደ ምድር ደፍተው እግሮቹንና እጆቹን ከፈረስ ጭራ ላይ በገመድ አሰሩ። ከዚህም በኋላ በባለ ሰይፍ ወጥቶ እግሮቹንና እጆቹን ራሱንም ቆራረጠ። እንዲህም የምስክርነቱን ተጋድሎ ፈጽሞ ድል የድል አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ሰማይ የተመስተጋ ድል ጸሎት ይማረ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለዮሐንስ ምካሃር አቅሊ ወአድያሙ ፈዋሴ ዱያን በአጽሙ ወበእለ ምስሌሁ ሰላም ዘተጋደሉ ቀዲሙ ወሰላም ለእንተ ድር የሁ ዘተክእ ወደሙ እህ ወእሙ ቢፋሞን ስሙ። በዚችም ቀን የአርቃዲዮስ የእህቱ የዲሞናስያ የግብፃውያኑ የአሞኒና የሚናስ ንጉ የንጉስ ዲዮቅልጥያኖስ ጭፍሮችም የገድላቸው ፍጻሜ ሆነ። ሊህን ቅዱሳን በእሳት ምድጃ ውስጥ ከአባ ብሶይ ጋር በጨምሯቸው ጊዜ የመላእክት አለቃ ገብርኤል መጥቶ ከነበልባሉ መካከል አወጣቸው። ወደ ንጉሱም ደርሰው ረገሙት፣ እንዲህም አሉት፦ የምስክርነት ሞት ፍጻሜያችንን የማትጽፍ ከእለት ወደ እለት ለምን ትከፋለህ? ንጉሱም ሰምቶ ተቆጣ። ራሶቻቸውን በሰይፍ እንዲቆርጡና ስጋቸውን በእሳት እንዲያቃጥሉ አዘዘ። እንደዚሁም የምስክርነታቸውን ተጋድሎ ፈጽመው የክብር አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛን በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለአርቃዲዮስ ወዲሞናሲያ እህቱ አሞኒ ወሚናስ ለእግዚአብሔር ሰማይቱ አመ ወደዮሙ ንጉስ ውስተ ግበ እሳት ለአርባይቱ ያድህን ወሙ መጻ እምሰማይ አዳነ አድሃን አድሃን የደቂቅ ሰለስቱ መልአከ ፍሥሐ ገብርኤል ዘፍጡነ ሩጸቱ። በዚችም ዕለት ከሃዲው ዲዮቅልጥያኖስ በዲዮቅልጥያኖስ ዘመን በዚችም ዕለት በከሃዲው ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቆረጥ በሰማዕትነት አረፈች። የዚች ቅድስት ወላጆች ክርስቲያን ነበሩ። በወለዷት ጊዜም በመልካም አስተዳደር እግዚአብሔርን በመፍራት የቤተ ክርስቲያንን መጻሕፍት የአባቶቻችን ሐዋርያትንም ሕግና ስርዓት ሁሉ እያስተማሩ አሳደጓት። ከዚህ በኋላ ባደገ ጊዜ ወላጆቿ ለአንድ መስፍን ልጅ ሊያጋቧት ፈለጉ። ቅድስቲቱም ይህን በመንፈስ ቅዱስ አውቃ ከተቀመጠችበት ተነስታ ፊቷን ወደ ምስራቅ መልሳ መቶ ስግደትን ሰገደች። ቆማ ረጅም ጸሎትንም ጸለየች ጸሎቷንም በጸሎቷም ውስጥ እንዲህ አለች፣ የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ ወደ አንተ የምደርስባት የከበረችና የቀናች መንገድህን ለእኔ ለባሪያ ለሶፊያ ምራኝ። ወደ ጥፋት በሚወስድ በጠማማ መንገድ እንድንከራተት አትተወኝ። የሚጠፋውንም ዓለም ያስብ ዘንድ ልቤን አትተው። ወላጆች በሚከብሩ በሚመክሩኝም በሚመክሩብኝም በረከሰ በስጋ ፍትወት ውስጥ የኃጢአት ባሪያ እንድሆን አቤቱ አትተውኝ። የከበደ የዓለማዊ ፍላጎት ሸክምን ተሸካሚ አታድርገኝ። ቀላልና ልዝብ የሆነ ቀንበርን እሸከም ዘንድ ትከሻዬን ዘንበል አድርገው እንጂ አለች። ጸሎቷንም ከፈጸመች በኋላ በአልጋዋ ላይ ተቀመጠች። ጥቂት ቆይታም እንዲህ የሚል ሀሳብ መጣባት። ተነስቼ በስውር ልውጣ፣ ወደ ሩቃ ምህጀ ከበረሃ ውስጥ ገብቼ ለልዑል አምላክ ላገልግል። ከዚህም በኋላ ወላጆቿ የሰጧትን የምታገለግላትን ብላቴናዋን ጠራች። ወይን አምጥታ እንድታጠጣትን አዘዘቻት። ባመጣችላትም ጊዜ እርሷ ጥቂት ቀምሳ ያመጣችው ወይን እስኪያልቅ ትጠጣ ዘንድ ብላቴናዋን አዘዘቻት። ከስካርም የተነሳ ልቧ በተሰለበ ጊዜ ልብሽን ልብስሽን አምጪ የኔንም ልብስ ውሰጂ አለቻት። ሰጠቻት የወይኑ ስካር አይምሮ አነስቷታልና ተኛ አለቻት። በላዩዋም እንቅልፍ ከበዳት ጊዜ ማንም ሳያት ቅድስት ሶፊያ በስውር ወጣች። ከወላጆቿ ማደሪያ የራቀ ነበርና እርቃ በሄደችም ጊዜ በተራራና በተራራና በዋሻዎችም ውስጥ ሊሰወሩ ፈልገው በሃይማኖት ምክንያት ከከሃዲው ዲዮቅልጥያኖስ ፊት የሚሸሹ ሰዎችን አገኘች። እናንት ከወዴት ናችሁ ብላ ጠየቀቻቸው። የእያንዳንዳቸውን ሀገራቸውን ነገሯል። ደግሞ ወዴት ትሄዳላቸው አለቻቸው። እነርሱም ስለ ሃይማኖት ከዲዮቅልጥያኖስ የሆነው ሁሉ ነገሯል። ይህች መንገድ ወደ ዲዮቅልጥያኖስ ታደርሰኛለችን? አለቻቸው። አዎን ታደርስሻለች አሏት። ከዚያም ጥቂት ተጉዛ ቁማ ረጅም ጸሎትን እየጸለየች፣ ወደ ዲዮቅልጥያኖስም ደርሳ ክብር ይግባውና ክርስቶስን የምታመል ክርስቲያን እንደሆነች በፊቱ ታመነች። ዲዮቅልጥያኖስም የክብር ባለቤት የሆነ የክርስቶስን ስም በሰማ ጊዜ ቁጣን ተመላ፣ ወደ እርሱም እንዲያቀርቧት ባዘዘ፣ በቀረበችም ጊዜ ለአጵሎን ስገጂ አላት። የሰው ልጅ የሰው እጅ ለሰራው ለረከሰው ያጋንንት ማደሪያ ለሆነው እንዴት እሰግዳለሁ? አለችው። ይህንንም ከእርሷ በሰማ ጊዜ እጅግ ተቆጣ ከብረት የተሰራ ጅራፍም አዘጋጅቶ እንዲገርፏት አዘዘ ሁለተኛም በአንገቷ ከባድ ደንጊያ በአስረው ስጋዋ ተቆራርጦ ስቲወድቅ ድረስ በከተማው ጥጋጥግ እንዲጎትቷት አዘዘ ይህንንም አድርገው ወደ ወይን ቤት አስገቧት በማግስቱም ያመጧት ዘንድ አዘዘ በመጣችም ጊዜ በክፉ አሟሟት እንድትሞች እንዳትሞች ላጵሎን ሰው ያላት እርሷም ክፉ ሞት ስላንተ ነው የኔስ ከአንተ የሚገኘው ሞት በፈጣሪዬ ዘንድ ህይወት ነው አለችው እሱም ከገደልኩሽ በኋላ ድነሽ ትነሻለሽን? አላት። አንተ ሰነፍ የኔን ተወውና ለአንተም የደይን ትንሳኤ አለ አለችው። ይህንንም በሰማ ጊዜ አጥንቶቿ ሁሉም እስኪሰበሩ በብረት በትሮች እንዲደበድቧት አዘዘ። ይህንንም ሁሉ አደረጉባት። ዳግመኛም በብረት አልጋ ላይ አስተኝተው ከበታች እሳት እንዲያደዱ አዘዘ። ቀኑ በመሸ ጊዜ በወደ ወይን ቤት እንዲያስገቧት አዘዘ። በዚያችም ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በዳሰሰ በመዳሰስ አዳናት። በማግስቱም ያመጡ ዘንድ አዘዘ። እርሷም ምንም ሕማም እንዳላገኛት ሆና በእግሯ መጣች። ከመታጠቢያ ቤት ታጥባና ተቀብታ የወጣች ትመስል ነበር። ንጉሱም ደህንነቷን አይቶ አደነቀ። የዚችን ክርስቲያን ሴት የስራዋን ጽናት እዩ፣ ትላንት በሳት አሰቃይተናት ነበር፣ ዛሬ ድናለች አሏት አለ። እርሷም ስራይን ሳላውቅም፣ ነገር ግን ፈጣሪ ስራይን የሚሽር ነው አለችው። ከዚህ በኋላ እሺ ያሰኛት ዘንድ ሊሸነግላት ጀመረ። እንቢ ባለችውም ጊዜ ራሷን በሰፊ ቆርጡ ዘንድ አዘዘ። ሊቆርጧትም ይዘዋት ሲሄዱ ክብር ይግባውና ጌታችን ተገለጠላት። ብዙ ቃል ኪዳኖችም ሰጣት። በማይታበል ቃሉ መታሰቢያሽን የሚያደርገውን ሁሉ በስምሽም የሚጸውተውን የገድልሽንም መጽሐፍ የሚጽፈውን ሁሉ እቀበለዋለሁ፣ መንግስተ ሰማያትን ማወርሰዋለሁ አለ። ከዚህ በኋላ አንገቷን በሰፊ ቆረጡ በጌታችንም ዘንድ የድል አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኖር ለዘላለሙ አሜን። አቅራ አጨርብ ለከ አሞኒ ሰላመ ወለ ሶፊያ ምስሊ ከዘ ተሳተፈ ትማመ በይንተ ኢየሱስ ክርስቶስ መሩ ፍጹመ ከዊነ ክሙትህ ንጹ ያየ ደቅታመ ለሊከ አበ ወይእቲ እመ። በዚች ዕለት ያበ አሞንና የሚናስ መታሰቢያቸው ሆነ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።